የጠፉበት ሀይሚና ብሩኬ ለምን ይመስላችኋል? ሀይሚ ከእናቷ ጋር ቡታጅራ ሄዳለች። ለምን መሰላችሁ? ትናንትና ኤልዱ የሰራችውን ቪዲዮ አይታችኋታል። ከስድስት ቀን በፊት ነው የተቀረጸ ይላል መግቢያው ላይ ማለት ነው። ኤልዱ ስትሰራ ቪዲዮ የኤልዱ ቪዲዮ ከስድስት ቀን በፊት የተቀረጸ ነው ማለት፣ ሀይሚ ከእናቷ ጋር ሄዳለች ማለት ነው ቡታጅራ እኔ ሲመስለኝ ማለት ነው ትናንትና የቀሩበት ቪዲዮ የማይሰሩበት ምናምን ምናምን ከእናቷ ጋር ተመልሳ ወደ ብታጀራ ሄዳለች ማለት ነው። ያኔ እንግዲህ ሌሄር ነው ብላ ነግረዋለች። በቃ እንደነገረች ነው። ከዛ በኋላ ተመለሽ ብሏታል። መከራከር ስላልፈለገች ተመልሳለች። ግን በእርግጠኝነት ሀይሚ ሄዳለች። እዛ ስለሄደች ነው ቪዲዮ ትናንትና ያልሰሩልን። ምክንያቱም ከስድስት ቀን በፊት ማለት እናትየው ገና ስትመጣ ነው። ከዛ ሁለት ቀን ወይ ሶስት ቀን ብታድር ከዛ የነበሩ የቪዲዮ ደግሞ ከትናንት ወዲያ ነው የተለቀቀው ከዛ በቃ ያ ደግሞ የሚቀረጸው ደግሞ ከዛ በፊት ነው፣ ወዲያው አይደለም። ስለዚህ እኔ ሲመስለኝ ሀይሚ ከእናቷ ጋር ወደ ቡታጅራ ሄዳ ነው ትናንትና ቪዲዮ የማይሰሩት። እዛው ሆና በራሷ መንገድ እንግዲህ ትመጣለች ብዬ አስባለው። ካልሄደች አሪፍ ነው። ከሄደች ግን ያው ልዩነታቸው ትንሽ ሊሰፋ ይችላል ብዬ አስባለሁ። የሀይሚናት እንግዲህ ትናንትና ኤልዱ ቤት መታ ነበር። ይህን ማስመልክቶ እንግዲህ ሀይሚ ቡታዚራ ልትሄድ ነው፣ የመሄድ ሀሳብ አላት። ከብሩኬ ጋር ደግሞ ችግራቸውን አልፈቱም። ሀይሚዬ ለኮሜንት መልስ ሰጠች። ፌመስ ሆና እንዴት በኮሜንት ከሰዎች ጋር ትሰዳደባለች እያላችሁ ነበረ። የሰው ልጅ ማለት ነው በከፋችሁና ባዘናችሁ ጊዜ ትንሽ ነገር ነው ሚያናድዳችሁና ሚያንጨረጭራችሁ። ሲጀምር ሀይሚ የምትጠላልሽ ሆና ነው እንዲያን ኮሜንት ምጽፉላት የምሰድባት። ሀይሚ እኮ ማለት የሁላችንም በጣም ትንሽዬ ናት። እዚህ ያለን ሰዎች ሁላችንም እንበልጣታለን። በጣም ህፃን ልጅ ናት። እና ለሷ ያን ያክል ኮመንት ትጽፋላችሁ፣ እንደዚ ትሳደባላችሁ። እናንተ ራሱ እኔ ሀይሚን ራሱ ለመጥላት ምን አነሳስቷችሁ ነው? በእርግጥ ብሩኬን የሚወዱ ሴቶች ናቸው እንደዚ አይነት ጥላቻ ያላቸው ለሀይሚ፣ እንጂ ሀይሚ ምኗም አይጠላም። በቃ በጣም ልዩ የሆነች ሴት ናት። ስለዚህ እንኳንም ጥረግ አረጋቻችሁ፣ ደግ አረጋቻችሁ። ዝም ሲሏችሁ እናቷ ላይ ወጣችሁ ኮፊት ጣላችሁባት ና ሀይሚ እንግዲህ ከእናቷ ጋር ያው ምናልባት ልትሄድ ትችላለች፣ ቡታጅራ ምክንያቱም እናቷ መጥታለች፣ እነ ኤልዱ ቤት ናት ማለት ነው። ስለዚህ ህቷ ስለወለደች፣ ሀይሚዬ ደግሞ ህቷን ለማየት መሄዱ አይቀርም። ስለዚህ ሲሆን እዛ ጋም ልትሆን ትችላለች፣ እናቷን ካገኘች ደግሞ ልትሄድ ትችላለች ወደ ቡታጅራ። ትምህርቷንም ከተቦች በቃ ሀይሚ ትምህርቷን ማቋረጥ የለባትም ነበር፣ እውነት ለመናገር ለየትዩ ብላ ትምህርቷን ማቋረጧ እሷን በጣም የጎዳት ይመስለኛል ማለት ነው። ትምህርቷን ስላቋረጠች ነው አሁን በቃ ሄድም እያለች ያለችው ከሄደች ደግሞ ችግሮች ተባብሰው ይቀጥላሉ። በመሀላቸው ብዙ ሰው ይገባና ለመለያየት መንገድ ይከፈታል ማለት ነው። ብሩኬ ደግሞ እሷ ከሄደች፣ በተለይ ከተራራቁ፣ በዚህ ውሳኔዋ ከሄደች ምናልባት እሱ ተከትሏት ከሄደ ሊፈታ ይችላል። ካልሄደ ግን በቃ ክላስ ክፍተታቸው ይሰፋል፣ በመሀላቸው ሌላ ሰው ይገባል፣ ምናምን ይጣላሉ። በቃ ብዙ ነገር የሚፈጠር ይመስለኛል። ትናንት ይመጡ ነበር ቢታረቁና ሰላም ቢሆኑ ኑሮ ሰላም ቢፈጠር ኖሮ አንድ ላይ ቢሆኑ ኖሮ ቢታረቁ ኖሮ ሊመጡ ነበረ። ትናንትና ይሰሩ ነበረ፣ ግን ስላልታረቁ ሰላም ስላልሆኑ በቃ አልመጡም ማለት ነው። ብርኬ ያንያው ተመለሽ፣ በቃ ዛሬ ቅር ያላት እንጂ ከልቡ አይመስለኝም። ከልቡ ቢሆን ኖሮ ስራ አብረው እየሰሩልን ነበረ። የሆነ ስራ ይዘውልን ይመጡ ነበር ግን ደግሞ ያው ተቃቅረዋል ይመስለኛል። በማላቸው ሁለቱ መለኛ ናቸው። አንቺ ተሸነፊ፣ አንተ ተሸነፍ ምናምን በቃ ባንተ ምክንያት እንደዚህ ሆነች እንዲባል አይፈልግም፣ ብሩኬ ሲጀመር ማለት ነው። ግን ደግሞ ሁለቱም እልህ አለባቸው። እኔ ኮ ለምን እንደማይሸናነፉ አላቅም እንደማይሸናነፉ። ሁለቱም እልህኛ ሆኖ እኮ ነው ችግሮች እየተባባሱባቸው የመጡት ማለት ነው። ብዙዎቻችሁ ተጨንቃቸዋል። ለምን ቀሩ? እንዴት ጠፉ? ምን ሆኖ የቀሩት ምናምን እያላችሁ ነው። በነገራችን ላይ ሀይሚና ብሩኬ ጎበዝ ናቸው። ሶሻል ሚዲያ ላይ ምን መልቀቅ እንዳለባቸው በደንብ ነው የሚያውቁ እንደነ አብሮሽና እኔ ከሰው ጋር ማነጻጸር አልፈልግም። በእርግጥ ግን እነ እንትና አሁን ሁሉንም ነገር ሶሻል ሚዲያ ላይ ያወጣሉ፣ የቤታቸውን ገመና በሙሉ። እነ ብሩኬ ደግሞ ችግራቸውን በውስጥ ፈተው በቃ ውጭ ላይ ደህና ሆኑ መታየት የሚፈልጉት እንጂ ያልሆነ ችግር ያልሆነ ነገር በቃ ለነሱ ክብር የሚነካ የማይመጥናቸውን ነገር በሰው ዘንድ የሚያስጠላ ነገር ይዘው አይመጡም። ለምሳሌ እዚጋ መታ አይደባደቡም፣ አይጣሉም፣ አይጨቃጨቁም፣ ያልሆነ ቃላትን አይወራወሩም። እንደዚ አይነት ቪዲዮ ማምጣት ስለማይፈልጉ ነው እነሱ ትናንትና የቀሩት ማለት ነው። በቃ ችግራችን ከኋላ ፈተን፣ ከዛ በኋላ ችግሮች ከተፈቱ በኋላ እንሰራለን በማለት ነው እንግዲህ የቀሩት ማለት ነው። እስከዛሬም በእርግጥ ሰው ገብቶባቸው አቅም በመሀል ራሳቸው ይጣላሉ። አንዳንድ ጓደኞቻቸው ምናልባት ካሉ ያስታርቋቸዋል። እንደውም ሰው ሲበዛ ጸባቸው እየበዛ ነበር የሄደው ባለፈው ለማስታረቅ ሰዎች ችግሮቻቸውን እያባሱባቸው ነው የሄዱ። ግን እነሱን ምንድን ነው የሚያጣላቸው? በሉ ዝም ብላችሁ ምንድን ነው የሚያጣላቸው ማለታቸው አይቀርም ሁላችሁ ማለት ነው። ምን መሰላችሁ የሚያጣላቸው፣ አንደኛ በጣም ይወደዳሉ ይዋደዳሉ ይቀናናሉ ሀይሚ የሆነ ሰው ጋ ብትሆን ብሩኬ በጣም ያኮርፋል ብሩኬን የሆነ ሰው ጋ ሀይሚ ብታየው ሀይሚ በጣም ታኮርፋለች ስለዚህ በጣም ስለሚዋደዱ ሁለቱም ይቀናናሉ በቃ ይሄ ነው ጸባቸው ጭቅጭቅ በጣም የዋደር ሰው ጭቅጭቅ ያበዛል በነገራችን ላይ ሲቀጥል ደግሞ በመሃላቸው አንዳንድ ሰዎች ይገባሉ ጣልቃ ገቦች ይባላል ልክ ሀይሚ ብሩኬን እንድትጠላው የሚያደርግ ነገር የሆነ ነገር ታያለች ከዛ በኋላ ብዙ ሰዎች አሉ፣ እንዲለያዩ የሚፈልጉ ብዙ ሰዎች አሉ። እዚህ ሶሻል ሚዲያ ላይ የሳቁ ስለመጡ አይደለም፣ ግን ደግሞ ከኋላ ሆኖ በተለይ ሴቶች ማለት ነው። ብዙ ሴቶች ብሩኬን ይፈልጉታል። ግን ደግሞ በነገራችን ላይ አብዛኞቻችሁ ልክ ብሩኬን እንደሚፈለግና እንደሚወደድ ብቻ ነው የምታስቡት። ሀይሚን በጣም ነው የምትፈልገው። ሀይሚን ብዙ ወንዶች እንደሚፈልጓት አታቁማ። ብዙ ወንዶች ሀይሚንም ይፈልጓታል። ግን ደግሞ ያው ብቻ ወንዶች በተለይ ሰው ላይ ያዩትን እንዲህ በተለይ ፊጣ አይሉም። ሴቶች ግን በስማም አይነ አይን አውጥታችኋል፣ በጣም ብልግናችሁ በዝቷል። እና ሀይሚንም በጣም ብዙ ሰው እንደሚፈልጋት አንዳንዴ ማሰብ አለባችሁ። የሆነ ሙጭጭ እንዳለች ምናምን አድርጋችሁ አትሳሉ። ሺ ገባችኋል? ያው እሷ ይልንታ ስላላት በቃ ለእሷ ብዙ ነገር የሆነላትን ሰው በቀላሉ ማጣት አትፈልግም፣ ብሩኬ ማጣት አትፈልግም። በቃ ያስብላታል፣ ያዝንላታል። የሆነ ነገር ስታይ ደግሞ ከእሱ ርቃ ነገሮችን መፍታት ስለምትፈልግ ነው አሁን ቤተሰብ ጋ መሄድ የፈለገችው። ስለዚህ አሁን ሀይሚ ምናልባት ዛሬ ከእናቷ ጋር ልትሄድ ትችላለች። ምክንያቱም እናቷን ትናንት አይታችኋታል ኤልዱ ጋ። እኔ ግን ሁሌ የምጠይቀው ነገር ቢኖር ምን መሰላችሁ? እነሩታ ጋ ለምንድነው ቪዲዮ ማሰራው? ሁሌ ቪዲዮ አሰራም። በፊት ትሰራ ነበረ አሁን አሁን እየተወች ነው እንግዲህ። ውሸት ቦና ነገር ስለሚሰሩ ደብሯት የሚሆን አላውቅም። የሆነ ነገር ተፈጥሮ የሚሆን አላውቅም። ሀይሜ አሁን ላይ በቃ እነ ሩታ ጋ ቪዲዮ መስራት ታለች በቃ ሁሉም ሰው ጋር ሰራ። ብሩኬ ጋር ብቻ ናት እዚህ ጋር። ይህን ነገር ስትሰራ ደግሞ ሁሉም ሰው ከሷ አርቋል። ከዚህ በኋላ እንደ አዲስ አብረን እንስራ ምናምን ብትላቸው በጣ ቆይኛ ያደረገችን እንዴ ምናምን ይሏታል። ስለዚህ እሷ ያሏት ቤተሰቦቿ ብቻ ናቸው ማለት ነው። ሰው ቤተሰቦቿ ጋር ሄዳ አባቷ ጋር እናቷ ጋር ምናምን የተለያዩ የፍራንክ ነገሮች ምናምን መስራት የፈለገች ይመስለኛል። በፊት ሙቬ ነበረ። ወይኔ ከሙቬ ጋር የሚሰሩት ቪዲዮ ብስማአምኒ በቃ ልቤ ፈረስ እስከሚል ድረስ ነበር። ምስቀው ሙቪ አለ እነ ኤፍሬም ጋር እና አብረሽና ነ ሩታ ጋር ራሱ በጣም ብዙ ቪዲዮ ይሰሩ ነበረ። አሁን አሁን ግን በቃ ተራርቀዋል። የሆነ ዝግጅት ሲኖር ራሱ እና አብረሽ ለብቻቸው ለሚያዘጋጁት እሷ ለብቻዋን የምታዘጋጀው ምናምን በቃ እና ለምን ደራቀች? አይዶ ነው ብቻ። ግን አሁን ግን በእርግጠኝነት እናቷ ጋር ሄዳለሁ ብላ ታስባለች ብዬ አስባለሁ። እህቷ ቤት ስለምትሄድ እናቷን ስለምታገኛት ምናልባት ከእሷ ጋር ከሄደች ነው ቪዲዮ ማይሰሩት። ይሄ ቪዲዮ ያው የቆየ ቪዲዮ ነው ብላለች ኤሉ፣ እንዳያችዋት ከስድስት ቀን በፊት የተቀረጸ ቪዲዮ ነው ብላ ነበረ ለሁላችንም፣ ያሳየችን። ስለዚህ ሀይሚ ምናልባት እናቷ ጋር ሄዳ ሊሆን ይችላል። ትናንትና ቪዲዮ ያልሰሩልን ማለት ነው። ምክንያቱም ተናግራለች፣ ኤሉ ከስድስት ቀን በፊት የተቀረጸ ቪዲዮ እንደሆነ ምናምን ነግራናለች። ሀይሚ ሄዳለች ማለት ነው በእርግጠኝነት ከእናቷ ጋር ሄዳለች ወደ ቡታጀራ ለዛ ነው ቪዲዮ የማይሰሩት የሚመስለኝ እሷም እዛ ሆና ነው አንዳንድ ስቶሪዎችን የምትለቀው ምናምናምን ያው ዛሬ አብሮ ሊመጡ ይችላሉ ማለት ነው እንደዛ ነው ብዬ ማስበው ኔ ከዛ ውጭ ግን ችግሮቻችሁን በመነጋገር ብትፈቱ ጥሩ ነው መሄድም አማራጭ አይሆንም መራራቅም አማራጭ አይሆንም ተነጋግሮ ችግሮችን መፍታት አንዳንድ ሰዎች ደግሞ እነሱ ሲጣሉና ክፍተት ሲፈጠር በመሀል መግባት የሚፈልጉ አሉ። በቃ በመሀል ለመግባት በስመአብ፣ የእርጎ ዝንብ አሉ፣ የርጎ ዝንብ በመሀል ግብት ብለው እነሱን ማራረቅ እንዲለያዩ ማድረግ፣ በቃ እንደዛ የሚያስቡ ብዙ ሰዎች አሉ። በነገራችን ላይ የሚዋደድን ሰው ለመለያየት መሞከር ከንቱ ልፋት ነው የሚሆንባችሁ። ምንም ቢሆን፣ ምንም ቢጣሉ፣ ምንም ቢጨቃጨቁ ነገ መፈላለጋቸው ስለማይቀር፣ ስለዚህ በመሀል የምትገቡ ሰዎች በኋላ ባዶ ነው የምትቀሩት፣ ሜዳ ላይ ነው የምትቀሩት ማለት ነው። እና ተዋረዳላችሁ። የባስ እንጂ እነሱን እናለያያለን ብላችሁ በመሀል ሌላ ነገር የምትሰከስኩ የምትሳደቡ በኮመንት ምናምን እንደው ሀይሚዋን የምትሰደብ ልጅ ናት እንደው በፈጣሪ ረብስ ማአሙልድ እሷ ምኗ ነው የሚሰደበው? በእውነት እኔ እንጃ እኔ እንጃ ሀይሚ፣ በቃ ስርአቷ፣ ምኗ በቃ የሴትነት ከብሯን ጠብቃ ምናምን ነው በቃ። እሷ እኮ ማለት ነው በቃ ሴት ከተባለ ልክ እንደ እሷ በቃ ስለዚህ የምትሰድቡ አይነት ሴት አይለችም። ያለ እድሜዋ የምታስብ ሴት ናት። የምትሳደቡ ሰዎች ደግሞ መልካም መቃጠል። በእውነት አሁን እኮ ከቡሩኬ ፎንቃ ኑሮባቸው ይሆናል። አይ በጣም አዝናለሁ። ቡሩኬ ግን አይገኝም። በጣም ነው የሚያሳዝነው በእውነት አይ አይዟችሁ በሉ። ለማንኛውም በጣም ነው የምወዳችሁ። ኔማረች ባይ ባይ።